ምናቆት ነው ጀምረው እዚህ ስልጠና ላይም ስመጣ አይንሸትም በጣም ስለማደንቀው እና ከመጀመሪያው ጀምሮ በቲክቶክም በዩቲዩብም እከታተለው ነበር እና በጣም የሚያነሳሳ ሀሳቦችን ነው ሁልጊዜ ይዞ የሚመጣው ማለት ነው። እና እንደ ወጣት ስናየው ደግሞ ከሱ ብዙ ተሞክሮችን እና ብዙ ልምዶችን ማግኘት እንችላለን ብዬ ነው እዚህ ስልጠና ላይ መታወት ማለት ነው። በእርግጥ የተወሰኑ ልምዶች አሉኝ ብዬ አስባል፣ ግን አሁን እሱ ከሳይንሳዊ አካሄዶች ጋር ስለሆነ ስልጠናውን የሚሰጠው ራሴን በደንብ አብዴት አድርጌ ለስራውም ትልቅ ፍቅር ስላለኝ ሰፊ ነገር ለመስራት ስለማስብ የእሱ ስልጠና በጣም ጠቃሚ መሆኑን አምኜበት ነው የመጣት እና ያው ከመጣውም በኋላ በቂ የሆነ እንደውም በጣም ማላቃቸውን ነገሮች እንደዚህ ይሆናል እስከሚባል ደረጃ እውቀት ያገኘሁበት ነውና፣ አይነሸት እንግዲህ እኔ ከመጀመሪያው አቃለው ማለት ይቻላል። ብዙ ለብዙ ወጣቶች አሪያ የምትሆነና ይህን ነገር ቀጥለህበት ስራውንም እንዳሰፋው አቃለው፣ ከዶሮ ተነስተህ ወደ ከብት ምናም። ስለዚህ እኔም እንደ ወጣት የአንተን አሪያ መከተል ነው የምፈልገው ማለት ነው። ስለዚህ ከአንተ ትልቅ ጥንካሬን ተምረናል እዚህ መተን ቴዎሪም ፕራክቲሱንም ስንማር ጥሩ ነገር ጥሩ እውቀት ጨብጠናል ብያምናለሁ። ስለዚህ ይህንን እድል ላላገኙ ሰዎችም መጥተው የዚህ እድሉ ተጠቃሚ እንዲሆኑ እና ብዙ ነገር ማትረፍ እንደሚችሉ ብዙ ነገር በወጣትነት እድሜያቸው መስራት እንደሚችሉ ከአይንሸት መማር ይችላሉ ማለት ነው። ስለዚህ ያለኝ ሀሳብ ይሄ ነው። ስለነበረን ጊዜ በጣም አመሰግናለሁ። ደስተኛ ነበር።